ሰላም ጤና ይስጥልኝ እንደምናላችሁ፣ ውድ የቅን የሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለሁሉም የምግብ አይነት ማጣፈጫ የሚሆን የነጭ ቅመም አዘገጃጀትን ይዤላችሁ ቀርቤ፣ ያለው እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁን እንደ ሁልጊዜው ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየታችሁን ኮሜንት ላይ ተጻፉልኝ። ላይክ ስታደርጉ ቪዲዮ ለሌሎች ይደርሳል ና ላይክ እያደርጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። በቅድሚያ እዚህ ጋር የምጠቀማቸውን ግብአቶች አዘጋጅቻለሁ። ነጭ ሽንኩርት ነው። ነጭ ሽንኩርቱን ልጬ አጥቤ እንደዚህ ካዘጋጀው በኋላ የተጠቀምኩት የነጭ ሽንኩርት መጠን አንድ ኪሎ ነው። አንድ ኪሎ ነጭ ሽንኩርት እጠቀማለሁ። ግማሽ ኪሎ ዝንጅብል። ዝንጅብሉንም ልጬ አጥቤ እንደዚህ ካዘጋጀው በኋላ ከነጭ ሽንኩርቱ ጋር እቀላቅለዋለሁ። ግማሽ ኪሎ ዝንጅብል በጣም ቆንጆ ቅመም አዘገጃጀት ነው። ማሳያችሁ ላይክ አድርጉ። ቪዲዮ ከሰራው ብዙ ጊዜ ስለሆነኝ ለሌሎች ቪዲዮ እንዲደርስ አያደርግልኝምና፣ ዩቲብ ቪዲዮ ለሌሎች እንዲደርስ እንዲያደርግልኝ ላይክ አድርጉልኝ። ሰብስክራይብ እያደርጋችሁ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ አድርጉ። ነጭ ሽንኩርትና ዝንጅብሉን አደረገው። ከዛ ጤና አዳምና በሶ ብላ የተጠቀምኩት የጤና አዳም መጠን ስድስት ፍሬ ነው። በፍሬ ልንገራችሁ። በሶ ብላው ደግሞ ሁለት የሾርባ ማንኪያ የበሶ ብላ ፍሬ ሁሉንም አንድ ላይ ይቀላቅሏል። ከፈለጋችሁ በሙቀጫ መደለስ ትችላላችሁ። ከፈለጋችሁ ደግሞ እንደዚህ በመክተፊያ በስስ በስሱ እንደዚህ ክትፍ አድርገን ማስጣት እንችላለን። ቶሎ እንዲደርቅልን ሳሳሳሳ አድርገን መክተፍ ነው። እንደዚህ አድርጌ ማስጣት እችላለሁ። እንግዲህ ከዚህ በፊት ብዙ የቅመም አይነቶችን ሰርቼ የላችኋለሁ። እዚያ ውስጥ እየገባችሁ ተመልከቱ። ይህኛው ደግሞ ሌላኛው የቅመም ማዘገጃጀት ነው ማለት ነው። በጣም ነው የሚጣፍጠው። ከፈለጋችሁ ለጥብሳ ጥብስ፣ ሮስት ለማድረግ ለምንፈልገው አይነት ማጣፈጫ ይሆናል። እንቁላል ለመጠባበስ እንቁላል ስታፈረፍሩ ይሁን ኦምሌት ስትሰሩ ይሁን ብናድርጋችሁ ከእንቁላሉ ጋር አንድ ላይ መታችሁት፣ በትንሹ ሞክሩት። በጣም ነው የሚጣፍጠው። ከፈለጋችሁ ደግሞ እንደዚህ በሙቀጫ መደለዝና ጊዜ ለመቆጠብ በሙቀጫ እንደዚህ ደልዘን ማስጣት እንችላለን። ንጹህ ሙቀጫ ካላችሁ የቅመም መደለዣ እዚያ ላይ መደለዝና ማስጣት ይቻላል። በዛ ያለ ስናዘጋጅ እንግዲህ ጊዜ ስለሚወስድብን ስንከትፍ መሬት ላይ ሙቀጫውን አወርደውና ደልዤው ተመልሼ ይመጣለው ታዩታላችሁ። ይኸው እንደምትመለከቱት ነው። ግን ነጭ ሽንኩርት ቶሎ ስለማይደርግ እንደዚህ ሆኖ ብታሰጡት ቶሎ አይደርግም። ለዚያ ደጋግመን አንድ ቀን ፀሐይ ላይ ከዋል ነው። በኋላ መጠጥ ሲል ድጋሚ መደለዝ ይኖርብናል ማለት ነው። ቶሎ እንዲደርቅልን ከፈለግን፣ እኔ ትንሽ ውሃውን መጠጥ ካደረገ በኋላ የእርጥብነቱ ከመጠጠ በኋላ ደግሜ ደልዘዋለሁ። ቶሎ እንዲደርቅ ያደርጋል። ሌላው ደግሞ ማስጫችን ትሪ ወይም ላስቲክ ያለው ማስጫ መሆን አለበት። ንጹህ ላስቲክ ወይም ትሪ ላይ አድርገን ማስጣት ይኖርብናል። ካልሆነ እርጥብ ቅመም ስለሆነ ጨርቅ ላይ ወይም የሆነ ማዳበሪያ ላይ ብታሰጡት፣ አያችሁት ውሃነት ስላለው ውሃውን ይመጥብናል። ጨርቁና ቅመሙን እናጠዋለን ማለት ነው። ለዚያ በትሪ ወይም ላስቲክ ባለው ማስጫ እንደዚህ ብን አድርገን አስጥተን ደጋግመን እያስጣጣን በደንብ እንዲደርቅ ማድረግ ነው። ቀላል ነው፣ ግን በጣም ቆንጆ የቅመም አዘገጃጀት ነው እያሳያችሁ ያለሁት። ላይክ ያላደረጋችሁ ላይክ አድርጉ። ሰብስክራይብም እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ይኸው እንደዚህ ቆንጆ አድርጌ አስጣጠዋለሁ። ከዚህ በኋላ ያለውን ቪዲዮ አላሳያችሁም፣ ሲደርቅ እንገናኛለን። መላልሼ እየደለስኩ እንዲደርቅ አድርጋለሁ። ይኸው እንደምትመለከቱት ነው። ደርቆ እንደዚህ አዘጋጀችኋለሁ። ይኸው አያችሁት፣ በደንብ ነው የደረቀው ከዚህ በኋላ ከፈለጋችሁ በሙቀጫ ከፈለጋችሁ ደግሞ በቡና መፍጫ መፍጨት ትችላላችሁ። በምታገኙት ማለት ነው። በሙቀጫ በወንፊት እያጣራችሁ መላልሳችሁ በመፍጨት በደንብ አድርጋችሁ መፍጨት ትችላላችሁ። እኔ በቡና መፍጫ ፈጭቸው አሳያችኋለሁ። በደንብ መድረቅ አለበት። ሀሳብ አስተታችሁን ኮሜንት ላይ ጻፉልኝ። እንደዚህ ካደረግኩ በኋላ ፈጭቸው ደግሞ ምን እንደሚመስል አሳያችኋለሁ። በጣም አጭር ቪዲዮ ነው። ጊዜ ብዙ ወስደን ነው የምናዘጋጀው፣ ግን ደግሞ ቆራርጠን ቆራርጠን እናንተ እንዳይሰለቻችሁ በአጭሩ ቪዲዮ እናደርጋለን። ለዚህ ነው እንግዲህ። እንደምትመለከቱት በደንብ አድርጌ እንደዚህ ፈጭቸዋለሁ። ይኸው ቆንጆ ነው፣ ተፈሽጦልኛል ከዚህ በኋላ ያው በቡና መፍጫ ስለሆነ የፈጨውት በወንፊት ማጣራት አይኖሩብኝም። ድቅቅ አድርገዋለሁ። ይኸው ሁሉንም የአዘጋጀሁትን ቅመም እንደዚህ እየፈጨው ማዘጋጀት ነው አያችሁት። ሌላው ደግሞ በቤታችሁ ቅመማ ቅመም ስታዘጋጁ በጣም ነው ደስ የሚለው። ብዛቱ ብዛቱ፣ ሌላውን ተዉትና ብዛቱ ራሱ አሁን ይችን በስንት ብር እንደምታገኟት ታውቁታላችሁ። እቤታችሁ እንደዚህ ግን አይታችሁ፣ ንጹህ ቅመም እንደዚህ አዘጋጁ። በጣም ነው የሚጣፍጠው፣ ለምትፈልጉት ማጣፈጫ ይሆናል። ለቀይ ወጥ እራሱ ቆንጆ ነው። ያው ነጭ ቅመም ስለሆነ ለነጭ ብቻ ያገለግላል ማለት አይደለም። እንደዚህ አድርጋችሁ አዘጋጅታችሁ ተጠቀሙበት ሁሌም ሁሌም ቢሆን ስለምትከታተሉኝ፣ ስለምትሰጡኝ ሀሳብ አስተያየት ከልብ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የቀረቡት ቪዲዮ ይህን ይመስላል። ሰላማችሁ ይብዛቸው።